በድብቅ ይወድሻል። አዎ ሰምተሽኛል። በድብቅ ይወድሻል። አሁን ከዚህ በኋላ የምነግራችሁን ሰባት ነገሮች አስተውላችሁ ከሰማችሁኝና ካዳመጣችሁኝ አብሮሽ ያለ የሆነ ወንድ ይወደኛል ወይስ አይወደኝም የሚለውን ነገር ማረጋገጥ ትችላላችሁ ማለት ነው። ቀጥታ ወደ ሀሳባችን እናልፋለን። እንግዲህ አንዳንድ ጊዜ ወንዶች ብቻ ሳይሆን የሰው ልጅ የተባለ በሙሉ አንዳንድ ነገሮችን እየፈለገ እንዳልፈለገ የሚያስመስልባቸው ጊዜያቶች አሉ። በነዛ ጊዜያቶች ላይ ግን ሳያስበው ግን ፊዚካሊ ሊሆን ይችላል የሆኑ ነገሮች ያስታውቃሉ፣ ይገለጡበታል። አሁን አብሮሽ ያለ የሆነ አጠገብሽ ያለ የሆነ ቼክ ማድረግ የፈለግሽ ወይ ደግሞ አንቺ ምናልባት ተመችቶሽ ምናልባት እሱ ጋር የሆነ ፊሊንግ ይኖር አይኖር የሚለውን ነገር ማወቅ ለከበደሽ ላንቺ መፍትሄ ይዤልሽ መጥቻለሁ። እነኚህ ሰባት ነገሮች በጥሞና ስሚኝና መርምሪ ቼክ አርጊ። እሱ ጋር ትመለከቻልሽ ወይስ አላ አትመለከች የሚለውን ነገር ቼክ አርጊ። እነኚህ ነገሮች ከተመለከታችሁ አትጠራጠሩ፣ በድብቅ ይወድሻል ወይም ደግሞ መጨተሻል ማለት ነው። ቀጥታ ወደ ሀሳባችን እናልፋለን። የመጀመሪያው እንደማይፈልግሽ መምሰል ወይም ደግሞ መግፋት። ግልጽ ነው። ብዙ ማብራራት የሚያስፈልግ አይመስለኝ ስትቀርቢው ብዙም ለአንቺ ኢንተረስትድ እንዳልሆነ ፍላጎት እንደሌለው አይነት ነገር ሊያሳይሽ ይችላል። ነገር ግን ከዙሪያ ሸጠፋ አንቺ ባለሽበት ኤሪያ አለ አንቺ በምትገኝበት ስፍራ ይገኛል። ነገር ግን እንደማይፈልግሽ ኖርማል እንደሆነ አክት ሊያደርግ ይፈልጋል ማለት በፍቅር ደረጃ እንደማይፈልግሽ ለመምሰል ይሞክራል። ነገር ግንስ ቼክ ያደርግሻል፣ ይከታተልሻል። በምትሄጅበት ቦታ አለ ያንቺ ስም በተነሳበት ቦታ እንደዚህ አይነት ነገሮች አይጠፋም። እና እነኚህ ነገሮች አስተውለሽበት ከሆነ የመጀመሪያው፣ በድብቅ ምን ይልሻል፣ ይወድሻል። ምንድን ያልኩት እንደማይፈልግ አክት ማድረግ፣ ፍጹም እንደማይፈልግ አክት ማድረግ ነው የመጀመሪያው። እንደዚህ የሚያደረግ ከሆነ አትጠራጠሪ፣ ይወድሻል። ሁለተኛ፣ በድብቅ የወደደሽ ወንድ ከሚያረጋቸው ነገሮች መካከል በቃላት መልክሽን ያሳይሻል። በቃላት መልክሽን ያሳይሻል ማለት እንዴት ነው? መስታወት በባህሪያችሁ ከሆነ መስታወት ፊት ስትቆሙ ጉድለታችሁንም ደግሞ የሆነ የሚያምር ፓርታችሁንም ያሳያችኋል አይደል? ይሄ በግልጽ ነው፣ አይደብቃችሁ። እሱም ልክ እሷ አጠገብ ስትመጪ ዋው፣ አምሮብሻል፣ ቆንጆ ሆነሻል፣ ልዩ ሆነሻል። እንዴት ነው የሚያምረው አለባበስሽ፣ ፈገግታሽ፣ ምናምን እንዴት ነው ልክ መስታወት ፊት ቆማችሁ እናንተ የምታዩትን ነገራችሁን፣ ፈገግታችሁን፣ አቋማችሁን፣ አለባበሳችሁን አለ የሜካፖቻችሁ እንደምታዩት ሁሉ እሱም ልክ እንደዛው በመስታወት ይሆንሻል። ይሄ ነገር ጥሩ አይደለም ይሆንሻል ከፈለገ የሆኑ ፓርት ይሄን ብታስተካክዩ ማለት። ምን አገባው አንቺ የተመቸሽ ነገር ነዋ። ግን እሱ ካልተመቸው የሆነ በቃላ በነገራችን ላይ ደግሞ ያልተመቸው ወንድ ሁሉ ደግሞ ወይ ደግሞ ቆንጆ ነሽ ያለኝ ወንድ ሁሉ ደግሞ ይወድሻል እያልኩኝ ቆንጆ ነሽ ያለ ወንድ ሁሉ ደግሞ ይወድሻል እያልኩኝ አይደለም። ነገር ግን ምንድነው እያወራሁኝ ያለሁት፣ ስፔሲፋይ እያረገ የሚያደንቅልሽ ዋው፣ ፈገግታሽ ያምራል፣ አለባበስሽ ያምራል፣ አረማመድሽ አካሆን ባህሪሽ እንደዚህ ስታሪ እኮ ደስትኛለሽ፣ ስትስቂ፣ ስትጫወቺ ከሰዎች ጋር ስትግባቢ ምናምን እያለ ስፔሲፋይ እያረገ ነገሮችን በግልጽ የሚያወራ ከሆነ እስኪ ዝም ብለሽ ጠይቅ። ያለምንም ምክንያት እንደዚህ የሚያደርግ ይመስልሻል? ያለምንም ምክንያት ተነስቶ ሰው በድብቅ ያፈቅርሻል፣ ሸልማ ይወድሻል፣ ተመሽተሸዋል ማለት ነው። ስለዚህ ጠጋ ብላችሁ ወይ ደግሞ ጠጋ ብለሽ ቼክ ማድረጉ አይከፋም ማለት ነው። በሶስተኛ ደረጃ በድብቅ ከወንደሽ ከምታይበት ምልክቶች መካከል ጥፋተኛ ያረገሻል ወይ ደግሞ ደስታውን እንድትፈጽሚለት ይቆጣጠርሻል። አሁን ግልጽ ሊያኖላችሁ ይችላል፣ ላብራራላችሁ። አንዳንዴ ሆም ብለን እኛ ወንዶች ከምናረጋቸው የምንጠቀማቸው ዘዴዎች ነው የሚባሉት ጥፋተኛ ስላችሁ፣ በነገራችን ላይ ለወቀሳ ምናምን አይደለም። ለምሳሌ ይደውሉ ከሆነ ምሳሌ ይደውልልሽና ምን ሆንሽ ላይ ያልደወልሽልኝ ምናምን ይልሻል ማለት ታሪክ እኮ የላችሁ ሌላ ጊዜ የማውራት ምናምን። እንዴ ማለት ምን ማለት ነው አልደወልሽልኝ ማለት ምናምን ልትዩት ይቻላልሽ። ወይም ደግሞ ያልተመቸኝም ነበረ ሰው ስራ ላይ ሆኜ ነው አይነት ነገር ልታወር ይቻላልሽ። አንቺ በሰዓቱ ማለት ነው። እሱ ግን ምንድነው የሚልሽ አሀ እኔ ካልደውልኩ አትደውይም ማለት ነው አይነት ነገሮችን ሊያወራሽ ይሞክራል። እኔ ካልፈለግኩሽ ኦኬ፣ ድሮም ፈላጊ የለኝም ለካ እኔ ብቻ ነኝ ምለፉ አይነት ነገር ብሎ አንቺን ለመውቀስ አይነት ነገሮችን ሊያነሳ ይ ለምን አረ አይደለም እኮ እንደዛ አይደለም እኮ ብለሽ ኮንቨርዜሽንን ለመክፈቻ ማለት ነው። ስለዚህ እንደዚህ አይነት ጥያቄዎችን እየጠየቀ ጥፋተኛ ሊያረግሽ ይሞክራል ማለት ነው። ስለዚህ እንደዚህ አይነት ፍለርቶች የሚጠቀም ከሆነ ተጠራጠሪ። ለአንቺ የሆነ የተደበቀ የፍቅር ስሜት አለው ማለት ነው። ወደ አራተኛው ስናልፍ በድብቅ ከወደደሽ፣ አዎ ላይክ አታደረጉ ማለ ዝም ብላችሁ ግን ታያላችሁ። ቁጭ ብላችሁ ምንድን ነው ማለት ቁጭ ብላችሁ እያያችሁ ላይክ አታረጉ። ሰዎች ግን ምንድን ነው ችግራችሁ? አሁን ከምናችሁ እንዳይቀነስ እስኪ ላይክ አድርጉ፣ ሌሎች ጋርም ይድረስና እነሱም ተረድተው መስተካከል ያለበትን ነገር ያስተካክሉ። አዳዲስ ከሆናችሁ ደግሞ ቤቱን ፎሎ አድርጉት። እንደዚህ የሚጠቅሙ ነጥቦችና የሚጠቅሙ ሀሳቦችን ታገኛላችሁ። ስለዚህ ላይክ እና ፎሎ ማድረጋችሁን አትርሱ። እንግዲህ ወደ አራተኛው ስንመጣ በድብቅ ከወደደሽ ሄድ መጣ አይነት ነገር ትመለከችበታለሽ። ያ ማለት ሄዷል ብለሽ ሳትጨርሺ ይመጣል። አይ በቃ መቷል ብለሽ ደግሞ ስትረጋጊ ደግሞ ይሄዳል ተነስቶ። ይህ ማለት የሆነ ሊነግርሽ የፈለገው ምልክት አለ ማለት ነው። ሊያሳውቅሽ የፈለገው የሆነ ምልክት እንዳለ ማስተዋል አለብሽ። በአምስተኛ ደረጃ በድብቅ ካፈቀረሽ ከማይሆኑ ሰዎች እንድትርቂ ያበረታታሻል ያ ማለት አንቺን ከማይጠቅሙ ህይወትሽን ይጎዳሉ ብሎ ከሚያስባቸው ሰዎች፣ ጓደኞች ሊሆን ይችላል፣ የሆኑ ሰዎች ብቻ፣ ከነዛ ሰዎች እንድትርቂ ያበረታታሻል። ሶ በዚህ አጋጣሚ በነገራችን ላይ የሆነ ሰው ባይወዳችሁ ወይ ደግሞ ከእናንተ የሆነ ማግኘት የሚፈልገው ነገር ከሌለ ስለ እናንተ ህይወት ግድ እንደማይለው ማወቅ አለባችሁ። ስለዚህ ምንድን ነው የሚያደርገው ጥያቄ? በዙሪያሽ የሆነ የሚገኙ የሆነ ነገሮችን ለማድረቅ ይሞክራል። የማይጠቅሙሽን ነገሮች ለማስቀረት ይሞክራል። ሶ እንደዚህ የሚያደረግ ከሆነ ይሄ ወንድ ለአንቺ ድብቅ የሆነ የፍቅር ስሜት እንዳለው ማረጋገጥ ትቻለሽ። ወደ ስድስተኛው እናልፋለን። ወደ ስድስተኛው ስናልፍ በድብቅ ከወደደሽ ወይ ደግሞ ካፈቀረሽ ምን ያደርጋል? ይቀናል። አዎ ይቀናል። ከሆኑ ወንዶች ጋር አብረች ስትቀላቀይ፣ አብረች ስትሆኝ፣ አብረች ስታወሪ፣ የሆነ ነገር ስታከናውኝ፣ ምናልባት እኮ ኬዝ ሊኖርሽም ይችላል ላይኖርሽም ይችላል። ከነዛ ሰዎች ጋር ግን ይቀናል። ድንገት በሰላም አውርታችሁ ተነጋግራችሁ ዞር ብለሽ እዛ ጋር የሆነ ቦታ ደረስ መጣ ብለሽ አጠገው መጥተሽ ስታወሪ ምናልባት ተቀይሮብሽ ልታገኝቻለሽ፣ ደብሮት ልታገኝቻለሽ። ይሄ ማለት ያው እነሱ ወንዶቹ ሊያስቡት የሚችሉትን ነገሮች ስለሚያቅ በውስጡ የመቅናት ነገር ትመለከችበታለሽ ማለት ነው። ስለዚህ እንደዚህ አይነት ወንድ በዙሪያሽ ካለ በቻልሽ አቅም ስሜቱን አውጥቶ እንዲነግርሽ ሞር መንገድ መክፈት ማሳየቱ የማን ኃላፊነት ነው? የአንቺ ኃላፊነት ነው ማለት ነው። ስለዚህ ወደ መጨረሻውና ወደ ሰባተኛው በድብቅ ካፈቀረሽ ወንድ የሚያሳይሽን ምልክቶች የምነግርሽ ይሆናል። እንቀጥላለን። ሰባተኛውና የመጨረሻው በድብቅ ካፈቀረሽ ሳያስበው ሊቆጣጠርሽ ይሞክራል። ስለዚህ እሱ እኮ ላይመስለው ይችላል። እሱ አያስተውሎም። ነገር ግን አንቺን ስለሚወድሽ ወይ ደግሞ ለአንቺ ጥሩ ስሜት ስላለው ሳያስበው የት ነሽ? ከማጋ ነሽ? ምን እየሰራሽ ነው? በላሽ ወይ ጠጣሽ ወይ ምናምን፣ እንደዚህ አታርጊ ምናምን አይነት ነገሮችን ታስተይበታለሽ። ሶ የሆነ ወንድ ከመሬት ተነስቶ እንደዚህ ሊያረግ ስለማይችል እንደዚህ አይነት ምልክቶችን ከተመለከትሽ